ለብዙ ወራት ያወዛገበን ነገር ዛሬ ለአንድና ለመጨረሻ ጊዜ ተቋጅቷል። ቤተሰቦች ስለ አብርሽና ሩታ ብዙ የምነግራችሁ ነገር አለ። በመጀመሪያ ግን ከፍቅር ስጀምርላችሁ ብዙ ጊዜ አንዳንድ ሰዎች የታፈነ ጩኸት የሚሉት አባባል አለ። ዛሬ የሚያየሁት ያነበቡት በፍቅር ፊት ላይ ያን ነገር ነው። በድንገት እንባ ሲተናነቃት የማወራው የምነግረው ሚስጢሬን የማካፍለው ሰው የለኝም። ወደ አዲስ አበባ ስመጣ አንድ ፉ ብቻ ነበረኝ። እሱም ደግሞ አሁን ባለን ነገር ውስጥ ያው ታውቂያለሽ፣ ተራርቀናል። አሁን ያንቺን ስሜት እኔ በደንብ ነው የምንረዳው ብላ ለሩታ ስትነግራት በቃ ሳልኋቲ በጣም ብዙ ሰዎች ማለት ነው የውስጣቸውን ስሜት አውጥተው ለጓደኛቸው ወይንም ደግሞ የኔ ለሚሉት ሰው ካልተናገሩ የመጨረሻ ምንድን ነው የሚሆነው? ጭንቀት ነው የሚለቅባቸው። እንዲያውም ፍቅር ጎበዝ ናትኝ፣ ተቋቁማ እራሷን በራሷ የምታስተዳድር ልጅ ናትኝ። እዚህ ጋር ልዩነቱ ምን እንደው ይገባችኋል? ቤተሰቦች ሩታና አብርሽ በመካከላቸው ችግር እንኳን ቢፈጠር በእናትና በአባት፣ በእህት፣ በወንድም የተከበቡ ሰዎች ናቸው። እዚህ ጋር አብርሽ ጋ የሆነ ችግር ሲፈጠር አያችሁ፣ አባቱ ነው ከቡታጅራ ድረስ መጥቶ ነገሮቹ እንዲስተካከሉ እንዲፈቱ እሷንና እሱንና ሩታን ብቻ አይደለም። ኢቨን፣ እንኳን አብረዋቸው ብዙ ነገር ያደረጉ ልጆችን እነ ዳኔ እነ ይሳቅ እነ ጽጌ ምናምን እነሱ ሁሉ ሰብስቦ ነገሮች እንዲፈቱ ያደረገው አባት ነው። ገባቸው አደለ? ፍቅር አሁን ከፍቷት እንደዚህ በአንዴ እምባ ሲተናነቃት ብዙ ነገር ነው ከውስጧ ወጥቶ ባትናገር እንኳን እፊቷ ላይ የሚነበበውኝና በዚህ መካከል እኔ ማለት የምፈልገው ማለት ነው በጣም ብዙ ልጆች በሰው ቁስል ላይ እንጨት ስደድበት ባት ሆኑ ለምሳሌ ፍቅርና የፍቅርን አባት አድርጋችሁ ዘቅዝቃችሁ አየሁኝ በጣም ይሄ እውነት ለመናገል ብርግና ነው ቤተሰቦች የፍቅር አባት የተከበሩ መምህር እንደሆኑ ታውቃላችሁ እነዚህ ሰውዬ በህይወት የሉም ነፍሱን ይማርላትኝ ይህን ነው ልልም ችለው በጣም በብዙ ሰዎች እየተከበሩ ናቸው እኛ ደግሞ ያን ሰውዬ በሕይወት የሌሉ ሰውዬ አመተን ስንዘቀዝቅ የእኛን ትንሽነት የእኛን ደካማ የእኛን አለመማር ነው የሚያሳየው። እና ፍቅርም ያንን ያንን ነገርም ስላየች እንደዚሁም ደግሞ አሁን በዚህ ሰዓት ማንም ከጎኗ ማንም ሰው እንደሌለ ነበር እየተናገረች ያለችው እምባም የተናነቃት እኔ በጣም አዘንኩኝ፣ የምር ነው የምላችሁ። ፍቅር ገና ትንሽዬ ናት፣ ግን በብዙ ነገር የተፈተነች ናትኝ። ስለ አብርሽና ሩታ በደንብ መጣበታለሁ። ቤተሰቦቼ እኔ እነሱ ላይ ዛሬ ደስ ብሎኛል፣ እነሱ ባደረጉት ነገር ወይንም በሩታ ውሳኔ ደስ ብሎኛል። ግን የፍቅር ህመም ታየኝ፣ የምር ጎልቶ ነው የታየኝ። እምበዋ ሲወርድ የሆነ ስሜት ተሰማኝ። የሆነ ብዙ የጎደላት ነገር አለ። እነዛን ነገሮች ግን ሸፉና በሳቋ ከልላ ትልቅ ደረጃ ለመድረስ የምትጣጣ ልጅ ናትኝ። እና አሁንም ፈጣሪ ከጎን ሲሆን ሩታ ደግሞ ምርጥ ጓደኛ እንደምትሆናት መቶ ፐርሰንት እርግጠኛ ነኝ። ከዚህ በኋላ ታያላችሁ። አንድ ላይ ነው ሊመጡ የሚችሉት፣ አንድ ላይ ነው ሊሰሩ የሚችሉትኝ እና አንደኛ በፍቅር በምትወዱት ሰው መጎዳት በፍቅር ድሮ ታውቃላችሁ፣ አብርሽና ፍቅር መካከል ምን እንደነበረ። ኦፍኮርስ አሁን እሱ እየተዘጋ ነገር ነው። አሁን እሱ ተዘግቷል። ከሩታ ጋር አዲስ ሕይወት ተጀምሯል። ግን ደግሞ ለእሷ መደራረብ ብዙ ነገሮች ሲደራረቡባት ከዛ ደግሞ መታችሁ እናቷን አባቷን በሕይወት የሌላ አባ ስዘቀዝቁ በጣም ነው የሚሰማው። በጣም ይከፋል። የምሬ ነው የምላቸው። ኢቬን እንኳን አዲስ አበባ ላይ የሚያገኙ ሰዎች ሁሉ በአንቺ ምክንያት ነው ሩታና አብርሽ እንደዚህ የሆኑት እያሉ እየወቀሱ ነው። ሩት እየእባክሽ ብላን የተማጸነች ዛሬ እንግዲህ ሩታ ወደ ከናዳ ሄዳለሁ ብላ ነበር ታውቃላችሁ። ጋሽዬ የራሱ አንዳንድ ነገር ቢነግሯትም ግን ከአብርሽ ጋር መታረቁን እንጂ እሺ ያለችው ከካናዳ አልሰርዝም ብላ ነበር ቤተሰቦች እዚህ ጋር ቁም ነገርም ይሆን እነሱ ስራ ነው ብለው እስካልመጡ ድረስ እኛ ስራ ነው ለማለት ቢከብደንም ግን ነገሩ ወደዛ ነው ኦር ደግሞ ሩታ እውነትም የካናዳ ቲኬት ተቆርጦ ሳይሆን አብርሽን የምታስፈራራበት ነገር ነው ብዬ ነው የማስበው። ምክንያቱም የካናዳ ትኬት መቁረጥ ቀላል አይደለም፣ መሰረዝም ቀላል አይደለም። የሚወጣበት መቼም እስኪ አሁን እናንተ ካናዳ ወይንም አሜሪካ ለመሄድ ከሁለት ነጥብ እስከ ሶስት ነጥብ ነው የምትጠየቁ። ገባችሁ አይደለም? የራሳችሁ የሆነ ነገር ከሌለ የምትሄዱበት ወይ የሆነ ሰው አግብቶ ካልወሰዳችሁ፣ ወይ ደግሞ ትምህርት ከሌላችሁ፣ ወይ ዲቪ ካልደረሳችሁ የመሄዱ ጉዳይ በጣም ከባድ ነው። ቤተሰቦች እንኳን አይደለም ዛ አረብ አገር ለመምጣት በዚህ ሰዓት ብዙ ነገር ብዙ መስዋዕት ነው ወንድሞቻችን እህቶቻችን ሰዎችን የሚከፍሉትኝ እና ሩታ እያደረገች የነበረው ኦር አብርሽን ለማስፈራራት የምትጠቀምበት አይዲያ ነበረ። ወይንም ደግሞ እሺ ሩታ ከቀረች ይሳቅ ለምን አይሄድም ትላላችሁ ቤተሰቦች? ምክንያቱም ይሄ ነገር እየተጠቀመችበት ነበረ። አብርሽ ማለት በቃ የሚያደርገው ነገር ምናምን ስላበሳጫት፣ እሱንም ለማበሳጨት የተጠቀመችበት አይዲያ ነው ብዬ ነው ማስበው እንደኔ ማለት ነው። ግን አብረው ስለሆኑ ወደ ድሮ ህይወታቸው ስለተመለሱ ወደ ድሮ ማንነታቸው ሳቃቸው ስለተመለሱ ደስ ብሎኛል። ዛሬ እንግዲህ ፍቅር ሩታን፣ እባክሽ አቴጂ ትኬቱ ይቀደጅ ቅሪ፣ እኔና አብርሽ ጋ ያለውን መካከላችን ያለውን ደግሞ ሙሉ መረጃ ማስረጃ ስልኬ ላይ እያስቀመጡ ስለሆነ ያን ነገር ተመልከችና፣ ነገሮችን ክሊን እንዲሆኑልሽ ከውስጥ ሙሉ ለሙሉ እንድታምኝ ይረዳሻል ብላ ስልክ ነው የሰጠቻት። እውነት ለመናገር ሩታም ደግሞ አንዳንድ ነገሮች ናይታ በቅስፈት በቃ መሄዱን ትቸዋለሁ፣ ቀርቻለሁ። የሚጸጽተኝን ነገር ማድረግ አልፈልግም። ከአብርሽ ጋር መቀጠል ነው እዚህ የምፈልገው በማለት መሄዷን ሰርዘዋለች። ቤተሰቦቼ እውነት ስለሚሄዷ ጉዳይ ምናምን እኔ ብዙም አላሳሰበኝም ነበር። ምክንያቱም የካናዳ ጉዞ ቀላል አይደለም። ገባችሁ አደለም? ኦር ስራ ነው እየሰሩ ያሉት ብዬም አስቤ ያለው እውነቴ እንምላችሁ። ምክንያቱም ደግሞ ከሚደረገው አንጻር እነሱ ስራ ነበር እየሰሩ ያሉት። ነገር ግን ስራም ቢሆን አንዳንድ ጊዜ ይደብራል በትዳራችሁ ላይ እንደገና ደግሞ፣ ኢቭን እንኳን እናንተ እንደዚህ ስትሰሩ ስራ ማለት ሩታ ጋ አብርሽ ያለውን ነገር እያያችሁት ነው። ያ ነገር ጭንቅ ባፋችን የምንናገረው በአይናችን የምናየው ነገር እያንዳንዱ ነገር ስንደጋግበው ምን ይሆናል? ካሜራዎቹን የውስጠኛው ክፍል ሴቭ ያደርገዋል። ይሄ ማለት ደግሞ ከካሜራዎቹ ላይ በጭራሽ ሊጠፋ አይችልም። ቤተሰብ የልጅነታችሁን ታስታውሳላችሁ አይደል? መቼም አረሱትም። ልጅነታችሁ ላይ ብዙ ነገር የተፈጠሩ ነገሮች እያንዳንዱ ነገር ካሜራዎቹ ያስታውሳል አይደል? ይሄ ማለት ባያችሁት እያንዳንዱ ነገር ትኩረት በሰጣችሁት ቁጥር አእምሯቸው ውስጥ ይቀመጣል። ይሄ ደግሞ ለቀጣይ ህይወታቸው፣ ለትዳራቸው ይረብሻቸዋል። የምሬን ነው። ምናቸው እያንዳንዱ የሚናገሩት ነገር ሰው የሚናገሩት ነገር አይጠፋም። እንኳ አደለም ከህሊናቸው፣ ከህይወታቸው ራሱ አይጠፋም። እንደዚህ እንደቀጠለ ነው የሚሄደው ና እናንተ እኮ አብርሽ እና ሩታ ማለት ነው፣ ዱሮ የምትሰሩት ሁለታችሁ ብቻ ሆናችሁ የምትሰሩት ቪዲዮ እኮ በደንብ ቫይራል ነው የሚወጣላችሁ፣ በደንብ ነው የሚታይላችሁ፣ በደንብ ተወዳጅ ናችሁ። ለምን እንደዚህ እንደፈለጋችሁ ባላቅም፣ በእርግጥ የብዙ ሰው ዩቱብ ከፍታችሁ አሳድጋችኋል። መቶ ሺህ ከመቶ ሺህ በላይ የወጣ ዩቱበሮች አሉ። በጣም ብዙ ሰዎችም ደግሞ ዩቱባቸው ቀዝቅዞ የነበረ እነሱም ደግሞ ስቲል እንዲንቀሳቀስ አድርጋቸዋል። ይሄንን ሳላደንቅ አላልፍም። ግን ደግሞ ይሄ የምር ተጣልተን ነበር የምር ከናዳ ልትሄድ ነበር የሚለውን ነገር ማመን አልችልም። ልትጣሉ ትችላላችሁ፣ ሰው በመሀላችሁ የሆነ ነገር ሊፈጠር ይችላል። እንኳን አይደለም ሰውና ሰው እግርና እግር እንኳን ሲሄድ ይጋጫል። ገባችኋ? ቤተሰብ ግን ሪል አንድ ሰው አንድ ቤት ውስጥ እየኖረ ተኮራርፎ ማለት ተጣልተናል ማለት አይቻልም አይደል፣ ሩታ አብርሽም አንድ ቤት እየኖሩ ተጣላን የሚለው ነገር ለእኔ አሳማኝ ሊሆንልኝ አይችልም። ገባችሁ? ግን ያው ወደ ድሮ ህይወታችሁ ስለተመለሳችሁ ደስ ብሎኛል። በአጠቃላይ ሩታ ጋም አብርሽ ጋም ያለው ነገር ደስ የሚል ነገር ነው። ሲቀጥል ደግሞ አብርሽ እና ሩታ ኮ ማለት ነው በጣም እድለኞች ናቸው። እናት አባት የሚወዷቸው ጓደኞቻቸው ከአጠገባቸው በጣም ብዙ ሰው አለ። ከዛ በላይ ደግሞ በጣም ብዙ ኦዲየንስ አለ በጣም የሚወዷቸው የሚያከብ ሊኖራቸው ገባቸው እና ስለዚህ እድለኞች ናቸው። እናንተ በመካከላችሁ ሌላ ነገር እያስገባችሁ ባትጣሉ፣ ሌላ ደስ የማይል ነገሮችን ባታረጉ እኔ ምክሬ ነው። ወደፊት አንድ ላይ ኑ በሚለው ባይ ባይ